ሳሳዝን ነይ ነይ ከኔ ጋ ኤቭሪባዲ ሰይ ሳሳዝን፣ ሁላችሁም እስኪ ሳሳዝን ሳሳዝን ሳሳዝን እያላችሁ ጻፉ። ቴንክዩ፣ በጣም አመሰግናለሁ። እውነት ለመናገር በጣም አመሰግናለሁ። ኮፒ ሊንክ ሼር እያደረጋችሁ ከዛ ሁላችሁም ሳሳዝን ሳሳዝን እያላችሁ ጻፉ። ከዛ አዎ እናሳ እናሳ እናሳ እናሳ ከዛ ከ ከቲክታከሮች ከቲክታ አሁን ለመሰላችሁ ቻሌንጁን ፌር ለማድረግ ሰፕራይዝ ነው። ምን እንደምሸልም ምናምን አልነግራችሁም። ፌር ለማድረግ ከቲክታከር ወይም ደግሞ ከቲክታክ ኢንፍሉንሰር ለብቻ። ቲክታክ ኢንፍሉንሰር ማለት ከስንት ጀምሮ ነው? ሄሉዬ የኔነት በቃ ከሁለት መቶ አይደለም ከመቶ በላይ ፎሎወር ያለው ለብቻ ነው ውድድሩ ከዛ ከመቶ በታች ፎሎወር ያለው ደግሞ ለብቻ ነው። ምክንያቱም ቻሌንጁን ፌር ለማድረግ ማለት ነው። አይመስላችሁም? ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደምንሰነበታችሁ እንደምንከረማችሁ፣ አየሩ ሰፈሩ ሰላም ነው ሰላም እንደሚሆን ተስፋ አደርጋለሁ። በያላችሁበት ሰላምን፣ ፍቅርን፣ ጤናን እመኝላችኋለሁ። እስኪ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ተጫኑ ማለት ነው። እንግዲህ ዛሬ ማለት ነው ሦስቱንም ይዤበት የመጣሁበት ምክንያት አለኝ። እሱ ምንድን ነው? ከፊት እንዳያችሁ ሳሳዝን በሚለው ዘፈን ትናንትና ፉፉ በ ቲክታክ ከአንድ ከተላጠች ሙዝ ከምትመስል ልጅ ጋር ይህም ቪዲዮ ሰርቶት ነበረ። በጣም ብዙዎቻቸው ከአንድ ሻ ፋሚሊ ፈታ እያረጋቸው ነብረ በውስጥ፣ በኮሜንትም ማለት ነው እና እያየሁ የነበረ ኮሜንታቸው። ነገር ግን ፉፉዬ በጣም አጥፍትሃል፣ ለምን ብለኝ ከእሷ ጋር መምጣት ሳይሆን ጥፋቱ ይሄ ቪዲዮ ሽልማት አለው። እንግዲህ እንደሰማችሁት ቡሪካ ማለት ነው ስለዚህ ቫይራል እንዲወጣልህ ያው ከምንወዳት ከፍቅርዬ ጋር ነበር ይሄን ነገር መስራት የነበረው። በዛው ታረቅን ብለህ ትመጡ ነበረ። ስለዚህ አጠፋ ማለት ነው። ቫይራል እንዳይወጣ አደረግከው። በቃ ብዙዎቹ ላይክ እያደረጓድ ለሚወጡት ማለት ነው እያዩት ያው እኛ እንድትሸነፍ ስለማንፈልግ ላይክ አድርገናሃል። ነገር ግን ከእሷ ጋር ቢሆን በደንብ አሪፍ ቫይራል ይወጣ ነበረ ማለት ነው። እንግዲህ የሆነው ሆኗል። ሌቼ የተላጠች ሙዝ ሙዝኛ የምንችለው እየቆረጥን እየቆራረጥን ለማውጣት ሞክረናል። እኔም ከፊት ላይ የሰራውትን አይታችሁ ታዲያ እያስባለሁ እንዲሁም ቲክቶክ ላይ ማለት ነው። ሌላው ደግሞ ቡሪካ እንግዲህ ትናንትና በሰራ ቪዲዮ ላይ አንዳንድ ኮሜንት ሰጣችኋላችሁ። አዎ ከዚህ እንዲወጣ ወጣ እንፈልጋለን ምናምን ምናምን ያላችኋላችሁ፣ እንግዲህ እንደምኞታቸው ያርግላችሁ። የተመቸውን እሱ ይምረጥ። ማንም አስገድዶት አይደለም እዚህ ስራ ውስጥ የገባው። አሁንም ማንም ማስገድዶትም ሆነ ማንም አዞት አይደለም። የሚወጣው መውጣት ካለበት በጊዜው ይወጣል። እንዲሁም ደግሞ የተለያዩ ስራዎችን ይዘው ይመጣሉ እና እኛ እኔ ወይ እናንተ ስላወራን ኮሜንት ስለጻፍን ምናምን አይደለም ቡሪካ ከዚህ ነገር የሚወጣው ማለት ነው። ሁሉም ደስ በሚል ነገር ቢመጡልን ደስ ይለኛል። የተሻለ ነገር ማለት አሁን በነገራችን ላይ አሁን እያንዳንዱ የሚሰሯቸውን ነገሮች ወደናቸው ምናምን አይደለም፣ እያየን ያለ ነው ይታወቃል። ምክንያቱም ጸብ፣ ጭቅጭቅ ምናምን አይመቸንም፣ ብዙዎቻችንን ከኔ ጭምር ማለት ነው። ግን ደግሞ ነገም ሰላም ይሆናል በሚል ነው እያየን ያለ ነው። ሲጀምር በመካከላቸው ምንም አይነት ጸብ የለም። ምንም አይነት የእያንዳንዱ ዩቲዩበር ጸብ በሙሉ ውሸት ድራማ ነው። ለምንድን ነው ብትሉ፣ ደግሞ እናንተ አብዛኞቻችን የምንወደው ጸብና ጭቅጭቅ ስለሆነ ነው። አሁን ጭቅጭቅ የበዛ ዩቱብ ላይ እንጂ እነሱ ጋር ጸብ የሚባል ነገር የለም። ትናንት እንዳያችሁት እንግዲህ የመጀመሪያው ይህንን ቪዲዮ አስተዋዋቂ ፉፉ ነው። ይሄ ዘፈን የቡሪካ ነው። በዚህ አጋጣሚ ያልሰማችሁ ያላያችሁ ካላችሁ በቅርቡ የሚወጣ ዘፈኑ ነው ማለት ነው። መልካም እድል ብያለሁ። የዘፋኝ አድናቂ ባልሆንም ግን መልካም እድል ለቡሪካ እመኛለሁኝ ቫይራል ወጥቷል። ተጠቃሚ እንድትሆን ያው ምክንያቱም ሰው አንድ ሰው የሆነ ነገር የሚሰራው ለፍቶ ደግሞ ወጪ አውጥቶበት ስለሆነ የተሻለ ነገር ቢያገኝ ደስ ይለኛል ማለት ነው። እና ማስታወቂያ በዛው ላይቭም ገብቶ ነበረ ማታ። እና በጣም እያሳቃችሁ የነበረ ቤቱ የማን ነው፣ ሶፋ የማን ነው እያላችሁ ነበረ እናንተ። ተንኮለኞች ናቸው ግን ዓይናችሁ ዓይናችሁ ምን እንደሚያይ በቃ ተመሳሳይ መኖር አይችልም እንዴ? ቆይ እንዲህ የሶፋ የፍቅር ብቻ ነው ያለው ማን ነው? ተው እንጂ ተው። አው እንጂ ጋይስ እንደዚህም አይደለም፣ እንደዚህ አይደለም። እየታቀነስ አድርጎ አርጎ ነው የሚታየው ማለት ነው። ለማንኛውም ጥቂት ልበላችሁ ብዬ ነው የመጣሁት። ግን ብዙ ብዙ ባንድ መልካም ነው። በቃ እስኪ ሰላም ስበኩ አንዳንዴ ማለት ነው እነሱ እናቴ ከጓሮ ከጀርባ በቃ በአንድ ትሪ የሚበሉ በአንድ እጅ የሚጎርሱ ናቸው። እኛ እዚህ አቤት አቤት አቤት እንደ አፍሪካ ካርታ ግን ጥልጥልጥል ብለን ጭቅጭቅ በዛ ላይ ንትርቀ ረበስማ። ለማንኛውም ሁንላችሁ፣ ላይክ ሰብስክራይብ አድርጎ ወዳችኋለሁ። ለሁላችሁ መልካም እድል። ዛሬ ደግሞ ምን ይዛችሁ ስትመጡ ይሆን? ዞሮ ዞሮ አላችሁ ተጨቃጨቃችሁን ባጥፉብን ደስ ይለናል። ኑልን፣ ሲሆን በሰላም ነው፣ ካልሆነም ደግሞ ያው እንደለመዳችሁ ጭቅጭቃችሁን ቢሆን ተናፍቁናላችሁ ማለት ነው። ወዳችኋለሁ። መልካም ጊዜ። ቻውቻው